ውድ የአንኳር ኒውስ ቤተሰቦች በያላችሁበት የከበረ ሰላምታችን ይድረሳችሁ። ለዛሬ ያናቸውን አንኳር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ከሸዋ ሮቢት ወደ ደብረ ብርሃን አመራር አጅቦ ሲንቀሳቀስ የነበረ የአገዛዙ ጦር በፋኖ የደፈጣ ጥቃት ተደመሰሰም። ጃዋር መሐመድ አብይ አህመድ በደም ነው የሚጸናው ብሎኛል ማለት ተናገረም። መንግስት የተሰደዱ ፖለቲከኞችን እነ አቶ ልደቱ አያሌውና በቀለ ገርባ እንዲሁም ሌሎችን ማነጋገር ጀመረም። ለኮሪደር ልማት ቤታቸው ፈርሶባቸው የተፈናቀሉ ነዋሪዎች ለፈረሰባቸው ቤት ግብር ክፈሉ መባላቸውን ተናገሩ። ትራምፕ ካናዳን ለመጠቅለል የሰጡት አስተያየት ፌዝ አይደለም ሲሉ የካናዳው ጠቅላይ ሚኒስትር ተናገሩ። እነዚህንና ሌሎች አጫጭር መረጃዎችን ይዘናል እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ላይክና ሰብስክራይብ በማድረግ እንድትደግፉን ስንል በትህትና እንጠይቃለን። ጃዋር መሐመድ በአሜሪካ ሀገሪቱም ትልቁ የሰላም እንቅፋት አብይ አህመድ ነው ያለው ጃዋር እሱ ማለት በሀገሪቱ ለተከሰቱ የሰላም እጦትና ጦርነቶች መፈልፈያው ማዕከል ነው ሲል ተናግሯል። ጠቅላይ ሚኒስትሩ ለጦርነት ያለውን ፍቅርንም ሲገልጽ አብይ አህመድ ሀገር በደም ነው የሚጸናው በማለት እንደተናገረ ለታዳሚዎቹ ገለጽ አድርጓልም። በመሆኑም አብይ አህመድ በስልጣን ላይ እስካለ ድረስ ጦርነትና እልቂት በሀገሪቱ የማይቀር ነው ሲል ጃዋር ተናግሯል። ከሸዋሮቢት ከተማ ወደ ደብረ ብርሃን አመራር አጅቦ ሲንቀሳቀስ የነበረ የአድማ ብተናና መከላከያ ሰራዊት በፋኖ የደፈጣ ጥቃት ተደመሰሰም። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር ተሰማርገጤ ክፍለ ጦር አራተኛ ሻለቃ ከሸዋሮ ወደ ደብረ ብርሃን የብልጽግና ከፍተኛ አምራሮችን አጅቦ ሲንቀሳቀስ በነበረ በአብይ አህመድ ፓትሮል ላይ የደፈታ እርምጃ በመውሰድ የአገዛዙን ኃይል መደምሰሱን ገልጸዋል። አመራሮቹን በስድስት ፓትሮል አጅቦ ድሽቃና ዙ 23 ያጠመደው የአገዛዙ ኃይል ከሸዋሮ ከተማ ሳይርቅ ልዩ ቦታው ፍርፍር በተባለ ቦታ የአርበኛ መከታው ቀኝ እጆች የተባሉት የፋኖ ኃይሎች በደፈታ ጠብቀው እንደደመሰሱት ለማወቅ ተችሏል። በሌላ ግንባር የአመራ ፋኖ ሸዋ ጠቅላይ አጼ የተካሄደ ሲሆን ኮር 70 ለ70 ክፍለ ጦር የኦሮሞ ብሔረሰብን ምሽግ አድርጎ ከሚነሳው የአገዛዙ ኃይል ጋር ገጥሞ ከፍተኛ ድል ተቀዳጅቷል፣ ብለዋል። የአገዛዙ ቡድን ኃይሉን አሰባስቦ ውጊያ ቢከፍትም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስር የሚገኘው ሰባ ለሰባ ክፍለ ጦር በተለያየ አቅጣጫ የአገዛዙን ኃይል በመቅጠም ከፍተኛ ኪሳራ አድርሶበታል። በዚህ ቀጠና በአውደ ውጊያ የተመታው የብልጽግና ሰራዊት በኦሮሞ ብሔረሰብ ዞኑ ውስጥ ከተደበቀው ከሸኔ ጋር በጥምረት ውጊያ የከፈተ ቢሆንም በተባበረ ክንድ በአማራ ፋኖ ሸዋ ጠቅላይ ግዛትዝ አናብስቶችና የጦር ጠበብቶች እየተደቆሰ ይገኛል ሲሉ የአማራ ፋኖ ሸዋ ጠቅላይ ግዛትዝ ህዝብ ግንኙነት ገልጿል። በውጭ ሀገር የተሰደዱና መንግስትን ሲቃወሙ የቆዩ ፖለቲከኞች ወደ አገር ቤት ገብተው ከመንግስት ጋርም ሆነ ከሌሎች የፖለቲካ ኃይሎች ጋር በጋራ የሚወያዩበት መድረክ ለመፍጠር ጥረት መጀመሩ ተነገረም። ሆርን ፒስ ኢንስቲትዩት በተባለና አሜሪካ ሀገር በተመሰረተ ሲቪክ ማህበር በኩል የተጀመረው ጥረት በተያዘው አመት በአገር ቤት ሁሉን ያቀፈ የሰላም ፎረም ለማካሄድ እንቅስቃሴ መጀመሩ ታውቋል። በቀድሞ የህጻናት ወጣቶችና ሴቶች ሚኒስትር ፊልሰን አብዱላ የተመሰረተውና በዋና ዳይሬክተርነት የሚመራው ሆርን ፒስ ኢንስቲትዩት ኢትዮጵያን ጨምሮ በቀጠናው ሀገሮች ሰላም ለመፍጠር እንደሚሰራ ተነግሯል እንደ ኤፍሬም ኢሳቅ ፕሮፌሰር ያሉ ምሁራን የሚሳተፉበት ሲሆን ከኢትዮጵያ፣ ከሱዳን፣ ከሶማሊያና ከኬንያ ምሁራን ማሰባሰቡ ተገልጿል። ፊልሰን አብዱላይ በተለይ ከሪፖርተር ጋር በነበራቸው ቃለ ምልልስ ስለተናገሩት ኢንስቲትዩቱ በኢትዮጵያና በቀጠና አገሮች ዋና የግጭት ምንጭ ከሆኑ ችግሮች አንዱ የጥላቻ ንግግርን ለመዋጋት አተኩሮ ይሰራል ብለዋል። የዘር ጥላቻ ግጭትና ጦርነት የሚመነጨው ብዙሃነትን ካለመቀበል ጀምሮ ነው ያሉት ዳይሬክተሯ ቢያንስ የጥላቻ ንግግር ይቆም በሚል የሰላም ግንባታ ጥረት ጀምረናል ብለዋል። ከዚህ ቀደም በአሜሪካን ሲሆን ፕሪንስተን ዩኒቨርሲቲ 12 የተቃዋሚ አመራሮችን አንድ ላይ በማሰባሰብ የሶስት ቀናት ውይይት ማድረግ መቻሉን ገልጸዋል። በአማራ ክልል ፋኖን የሚወክሉ ሰዎችን ጨምሮ ሶስት የትግራይ ፖለቲከኞችን በዚያ ውይይት ማሳተፋቸውን እንደ አቶ በቀለ ገርባ ህዝቅኤል ጋቢሳ ያሉ የኦሮሞ ፖለቲከኞችን ጨምሮ ዮናስ ብሩ እና አቶ ወልደቱ አያለው የተካፈሉበት ጥሩ መቀራረብና ውጤት የተገኘበት ስብሰባ ማካሄዳቸውን አስረድተዋል ይህን መነሻ የበለጠ በማጠናከር ፖለቲከኞችን ለማቀራረብና በጋራ ተቀምጠው እንዲነጋገሩ ለማድረግ ጥረት መጀመሩን ጠቁመዋል የሆርን ፒስ ኢንስቲትዩት ዳይሬክተሯ ፊልሰን አክለውም እስከዛሬ ከተደረጉ ጦርነቶች በመማር በአገሪቱ አሁንም በመካሄድ ላይ ያሉ ጦርነቶችን ማስቆም አንገብጋ ተደጋጋቢ መሆኑን አስምረውበታል። አሁንም እየሞተና እያለቀብን ያለው ህዝብ ነው። ጦሩ ጦር ሰራዊቱም ፋኖም የኦሮሞ ነፃነት ሰራዊት ወይም ኦነግሸኔም በለው ሌላም ቢሆን ሁሉም የኛ ሰው ነው። ኢትዮጵያዊ ነው እያለቀ ያለው በሐሳብ ልዩነት ደም ማፍሰስ የለብንም። ህዝብ ማለቅ የለበትም። ህዝብ መሰደድና መጎረት የለበትም። ሁላችንም ቆም ብለን ማሰብና ወደ መነጋገር ልንመጣ ይገባል በማለት ለሁሉም የፖለቲካ ሊቃን ያሉትን የሰላም ጥሪ አቅርበዋል። እኛ ከብሔራዊ ምክክር ኮሚሽኑ ጋር የጀመርነው ንግግርም ሆነ መቀራረብ የለም ያሉት ዳይሬክተሯ፣ ብሔራዊ ምክክር አገር አቀፍ የውይይትና የንግግር መድረክ ነው። እኛ ደግሞ ትኩረት ያደረግነው ሰላም መፍጠር ላይ ነው። የጥላቻ ንግግር አለ የሚለውን ግንዛቤ መፍጠርና ጉዳዩ የሰላም ጦት ዋና ምንጭ መሆኑን ማስረጽ ነው ስራችን ብለዋል። ከተለያዩ ቁልፍ ኢትዮጵያውያን የፖለቲካ አምራሮች ጋር እየሰራን ነው ያሉት ዳይሬክተሯ ከውጭም ከተለያዩ ሀገሮችም ሆነ እዚህ አገር ቤት ያሉ ተቃዋሚዎችን እናሳትፋለን ሲሉ ተናግረዋል። ከመንግስት ጋር እየሰራን ነው ብለዋል። መንግስትም ደግፎን ከውጭ ፖለቲከኞች ወጥተው የውይይት መድረክ እንዲመቻች እንሰራለን። መነጋገር አለብን፣ መወያየት አለብን። በሮች ሁሉ ክፍት መሆን አለባቸው ሲሉ ተናግረዋል። በቅርቡ በኢትዮጵያ ኤሌክትሪክ አገልግሎት የታሪፍ ማሻሻያ እንዲሁም የቫት ክፍያ መጀመሩን ተከትሎ በተለይ ካለፉት ሁለት ወራት ወዲህ አስደጋጅ ክፍያ እየጠየቁ እንደሆነ አንዳንድ ዜጎች እየተናገሩ ይገኛሉ። ደንበኞች እንደሚሉት ለምሳሌ በቅድመ ክፍያ ካርድ የሚጠቀም አንድ ሰው አንድ ሺህ ብር ቢሞላ ቆጣሪው ላይ የሚታየው የተሞላው የብር መጠን 353 ብር ነው። የድርጅቱን ሰራተኞች ለማነጋገር ጥረት ሲደረግ የቫት ክፍያ ነው እንደሚሉ ቫቱ እንዴትና በምን ስልት እንደሚሰላግን ማስረዳት እንደማይችሉ ታውቋል። ይህንንም አስመልክተው የኢኮኖሚ ባለሙያው አቶ ሙሼ ሰሙ እንደገለጹት በአንድ የማህበራዊ ሚዲያ ላይ ሲንሸራሸር ያገኙትን መረጃ መሰረት አድርገው የጉድ አገር ገንፎ እያደር ይፋጃል ይሏቸዋል ይሄ ነው ብለዋል። በቻርጅ ላይ ቻርጅ፣ በቫት ላይ ቫት፣ በታክስ ላይ ታክስ፣ በክፍያ ላይ ክፍያ እንዲህ ያለ ነገር የየትኛው ሀገር ተሞክሮ ይሆን ሲሉ ይጠይቃሉ። እንደኔ እንደኔ ግን ከዚህ ሁሉ ውጣ ውረድ በየወሩ መጨረሻ በመገናኛ ብዙሃን ጥሪ የተደረገልን ቤታችን ሳንገባ አንድም ሳንቲም ሳናቆድል ደመወዛችንና ገቢያችንን ለወረዳ ፋይናንስ ብናስረክብ የሚሻል ይመስለኛል ብለዋል። ማለቴ እኛንም እናንተንም ከማሰብ ከመጨነቅ፣ ከውጣ ውረድና ከድካም ይገላግለናል። ደረሰኝ ምናምንስ ለምን ያስፈልጋል? ኪሳችን ኪሳችሁ፣ ቤታችን ቤታችሁ፣ እንዲያውም አንድ አምሳልና አንድ አካል ሆነን የለን በማለት ስላቅ የተላ በሰ አስተያየታቸውን ሰጥተዋል። ያለ ገቢ መኖር እንዴት እንደሚቻል እስኪገለጽልን ድረስ ደሞዛችንን ብቻ ሳይሆን በነካ እጃችሁ ቤተሰቦቻችንንም ጭምር ተረክባችሁ አስተዳድሩን ሲመቸንና ስራ በሌለን ጊዜ በበዓልና በእረፍት ቀን እየመጣን እንጠይቃቸዋለን ሲሉ የህዝቡን ስሜት በሚያንጸባርቅ መልኩ አስተያየታቸውን ሰጥተዋል። የአዲስ አበባ ገቢዎች ቢሮ ቤታቸው ፈርሶባቸው ወደ ሌላ ቦታ የተዛወሩ ሰዎችን በፈረሰው ቤት ስም የቤት ግብር እንዲከፍሉ የቴክስት መልእክት እየላከላቸው እንደሆነ ታወቀም። ቤት ካሳንቺስ ነበር። ቤቴ ካሳንቺስ ነበር። ቤቴም ሰፈሩም ከፈረሰ ሶስት ወራት አለፉ። ለፈረሰው ቤቴ ነው ግብር ክፈል የተባልኩት፣ ያሉት አንድ ግለሰብ መሬትና የቤት መስሪያ ወደፊት እንሰጣቸዋለን ስላሉን የምንጠብቀው እሱን ነበር ብለዋል። በአሁኑ ሰዓት ከነቤት ቤተሰቤ ቱሉ ድንቱ ኮንዶሚኒየም ተከራይተን እየኖር ነው። ዛሬ ታዲያ ላፈረሱት ቤቴ ግብር ክፈል ይሉኛል በማለት ተናግረዋል። በመጨረሻም የመርካቶ ነጋዴዎች ከመንግስት አካል ነው የመጣ ነው በማለት በአስገዳጅ ሁኔታ የድጋፍ ብር አምቶ እየተባለን ቆይተናል፣ አሁንም እየተጠየቅን ነው። በመሆኑም ለምሬት ዳርጎናል ብለዋል። ከትናንት ቅዳሜ ጀምሮ ከመንግስት አካል ነው የመጣው በሚል ለድሃዎች ቤት ልሰራ ነው በማለት በአስገዳጅ ሁኔታ በየሱቁ ዘጠኝ ሺ ብር ክፈሉ ተብለን እየተቀደድን ነው ብለዋል። ለአብነት ይርጋ ኃይሌ የገበያ ማዕከልና አዲስ አበባ የገበያ ማዕከል ብሩን ክፈሉ ተብለው እንደጠየቁና የከፈሉም እንዳሉ ተናግረዋል። ብሩን ከፍል እስካሁን ለሚሰበሰበው ገንዘብ ደረሰኝ እንኳን አይሰጡንም የሚል ቅሬታ አቅርበዋል። ተሰናባቹ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ትራምፕ ካናዳን ወደ አሜሪካ ስለመጠቅለል የሰጡት አስተያየት ለፌዝ እንዳልነበረ ተናገሩ። ትሩዶ ይህን ያሉት የትላልቅ ኩባንያ መሪዎችን ቶሮንቶ ላይ ባነጋገሩበት ወቅት ነው። ትራምፕ ካናዳን የአሜሪካ 51ኛዋ ግዛት ማድረግ ይፈልጋል፣ ይህን የሚፈልገው ደግሞ ከልቡ ነው ብለዋል። ይህም ፍላጎት የመነጨው ካናዳ ውድ የተፈጥሮ ሀብት ስለታደለች ነው ሲሉ ተናግረዋል። ትራምፕ ይህን ሀብት ለመቀራመት አቋራጩ መንገድ ካናዳን የአሜሪካ ግዛት ማድረግ እንደሆነ በመረዳቱ ነው ሲሉም ጀስቲን ትሩዶ ጨምረው ገልጸዋል ነበርም ትሩዶ ይህን ያሉት በቶሮንቶ በዝግ እየተካሄደ በነበረው የካናዳ አሜሪካ የኢኮኖሚ ጉባኤ ላይ ነው። ምንም እንኳን ጉባኤው ለሚዲያ ዝግ የነበረ ቢሆንም የጠቅላይ ሚኒስትሩ ድምፅ ተቀርቶ ወጥቶ በአንዳንድ የካናዳ ሚዲያዎች ተዘግቧል። በዚህ ጉባኤ ላይ ከአንድ መቶ የኩባንያ መሪዎች በላይ ተገኝተዋል። ጉባኤውን ያሰናዳው ደግሞ በቅርቡ የተሰየመው የአሜሪካ ካናዳ አማካሪ ምክር ቤት ነው። ትራምፕ ባለፈው ሳምንት ነበር የካናዳ ምርቶች ላይ የ25 ፐርሰንት ታሪፍ የጫኑት ከካናዳ በሚገባ የነዳጅ ምርት ላይ ደግሞ 10 ፐርሰንት ታሪፍ ጭነው ነበርም። ይህ ታሪፍ ተግባራዊ ቢደረግ በዚህ ሳምንት መጀመሪያ ይሆን ነበር። ሆኖም ትራምፕ ከካናዳና ሜክሲኮ መሪዎች ጋር በስልክ ከተወያዩ በኋላ ታሪፉ ለአንድ ወር እንዲዘገይ ወስነዋል። ትራምፕ ለካናዳ የሚሻላት የአሜሪካ 51ኛ ግዛት መሆን ነው የሚለውን አስተያየታቸውን በተደጋጋሚ ተናግረውታል። በማህበራዊ ገጽ ሰሌዳቸውም በተደጋጋሚ ጽፈውታል። በአንድ ወቅትም የካናዳን ጠቅላይ ሚኒስትርም አገረ ገዢ በሚል ጠርተዋቸው ያውቃሉ። ትራምፕ ለመጀመሪያ ጊዜ ይህን ካናዳን የመጠቅጠል ሀሳብ ያነሱት ከትሩዶ ጋር ባለፈው ታሳስ ወር በነበራቸው አንድ የእራት ግብዣ ላይ ነበር። ያን ጊዜ የካናዳ ባለሥልጣናት ነገሩ ቀልድ መስሏቸው ስቀውላቸው ነበርም ነገር ግን ትራምፕ ነገሩን እየደጋገሙት መምጣታቸው ጉዳዩ ፌዝ እንዳልነበረ ካናዳውያን መረዳት ጀምረዋል። በተለይ ቱርዶ በዚህ የቢዝነስ መሪዎች ጉባኤ ላይ የሰጡት አስተያየት ካናዳ በትራምፕ የተደቀነባትን ስጋት ፍንትው አድርጎ የሚያሳይ ሆኗል። አንድ በጥር ወር የተደረገ ጥናት ከካናዳውያን መካከል 20 በመቶ የሚሆኑት ብቻ ናቸው ከአሜሪካ ጋር መቀላቀልን የሚሹት። ሰማኒያ በመቶ የሚሆኑት ግን ሀሳቡን ፍጹም የሚቃወሙ ሆነው ተገኝተዋል። ካናዳ 51ኛ የአሜሪካ ግዛት ለመሆን ሀሳቡ በአሜሪካ የህግ መወሰኛው የህግ አውጭ ምክር ቤት ከፍተኛ ድምፅ ማግኘት አለበት። በካናዳ የትራምፕ አቋምና የታሪክ ማስፈራሪያው ትልቅ ጭንቀት ፈጥሯል። አብዛኛው የካናዳ የውጭ ንግድ 3 አራተኛው ለአሜሪካ ነው የሚሸጠው። ትራምፕ እንዳሰፈሩት በእነዚህ ምርቶች ላይ ታሪፍ ከጣሉ የካናዳ ኢኮኖሚ ላይ አደጋ ይደቅናሉ፣ በርካታ ካናዳውያንም ስራ ያጣሉ። ይህ ስጋት ለመገዳደር በካናዳ አንዳንድ አውራጃዎች ዜጎች የአገር ምርት ብቻ እንዲገዙ፣ ከአሜሪካ የሚገባ ምርት እንዳይገዙ ሰፊ ዘመቻ ተጀምሯል። በርካታ ካናዳውያንም ወደ አሜሪካ የሚያደርጉትን የሽርሽር ጉዞም ሰርዘዋል። የተወደዳችሁ የአንኳር ኒውስ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ